ፍቅርዬ የኔ አበባ የኔ ልልት የኔ ፍልግልግ ከነ ልጇ መጥታለች ማለት ነው፣ ውዶቼ ከነ ልጇ የኔ አበባ። እግዚአብሔር አምላክ ሰማይና ምድርን የዘረጋ አምላኬ ያሳድግልሽ የኔ ቆንጆ ማለት ነው። የእናታ ልጅ የኔ ሞዴል አላማርኳቸው ውዶቼ። ወይኔ ቆንጆ ስታምር፣ እግዚአብሔር ያሳድግልሽ። ብዙ ነገር ያየሽበት ብዙ የተሰደብሽበት ፍቅርዬ ማለት ነው፣ የኔ ልልት አረ፣ እሷም አምሮባታል። እኔ ቆንጆ ማለት ነው። አታምር ይሄ ውድ፣ እግዚአብሔር ያሳድግልሽ። ውዶች፣ እንዴት ናችሁ? የፍቅር ወዳጆች ሁላችሁም ሰላም ብያለሁኝ። የቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ነው አየሁት። እግዚአብሔር ነው። አታምር ይሄ ቆንጆ፣ የእናቷ ልጅ፣ አያችሁ። ሳቃዝ እግዚአብሔር እና በጣም ደስ ብሎኛል። እንኳን ደህና መጣሽ ቤቢዬ፣ ዌልካም ቤቢዬ። እኔ ልልት ማለት ነው የኔ አበባ ይህን ቆንጆ እግዚአብሔር ያሳድግልሽ። እውነት ሁላችሁም ያሳድግልሽ ፈጣሪ በም በየእምነታችሁ ማለት ነውና፣ ፍቅርዬ ታውቃላችሁ በዚህ ልጅ ብዙ ነገር ነው አየችው። ብዙ ተሰድባለች፣ ብዙ ምን ልበላችሁ ብዙ ነገር ተሰቃይታለችና እንግዲህ ታውቃላችሁ። እሷ ስላላት ነው በዚህ ሰዓት የተከፋችሁ አላችሁ ማለት ልጅ ጸጋ ነው፣ እግዚአብሔር ስጦታ ነው። ልጅ ያጣ ስንቷ ዋለና ምንም ቢሆን ብዙ ነገር እንደተፈተነች ታውቃላችሁ። ብዙ ኃላፊነት ስላላት ነው የሚላችሁ እንጂ ልጅ ጭንቀት ሆኖ አይደለም። ውድዎቼ ግን ብዙ ነገር የተፈተነች በዚህ ሰዓት የተሰደበች በዚህ ሰዓት ብዙ ሰው የጠላት በዚህ የተነሳ ነው ብዬ ነው ማስበው። ታውቃላችሁ ልጇ ተዘግዝቃ ስትሰደብ ነበረ እና ብዙ ነገር ነው የሆነችው። ምን ልበላችሁ ለልጅ ስትሉ ብዙ ነገር ነው የምታጡት። አለጊዜያችሁ ኃላፊነት ይበዛባችኋል እና ፍቅርዬ ደግሞ ደሞ የኔ ጠንካራ ያባቷ ልጅ የእናቷ ልጅ እንግዲህ አሳምራ ያሳደገች ነው ማለት ነው። እግዚአብሔር ያሳድግልሽ ልባዊ ምኞቴ ነው። እኔ ውድ ማለት ነው። ግን አማረባችሁ በጣም ቀን ነው እንግዲህ ጋይዝ። ደግሞ መጥፎ ቅናት አይደለም ውዶች፣ አምሩ ስለደስ ስላለኝ ነው። ሌላቸው የፈለግኩት ልጃቸው ልጅ ያላችሁ እግዚአብሔር ያሳድግላችሁ ማለት ነው እና ወዳቸዋለው። ፍቅርዬ ያሳድግልሽ ፈጣሪ።